ቅዱስ አባት የሀገረ ቃው ኤጲስቆጶስ አባ መቃርስ አረፈ። መድኃኒ ዓለም በዓለ ስቅለት ጥቅምት 27 በዚች ዕለት የአምላካችን የመድኃኒ ዓለም የስቅለቱ መታሰቢያ ነው። መድኃኒታችን ለስሙ አጠራሩ ክብር ይግባውና በቸርነቱ ስለ ሁላችን ድህነት ሲል ራሱን ወዶ ፈቅዶ ለሞት አሳልፎ በመስጠት ፍጹም ፍቅሩን አሳይቶናል። በቅዱስ ወንጌልም እርሱም መድኃኒታችን ከዚህ የሚበልጥ ፍቅር የለም ብሎ ነግሮናል። እውነት ነው። ራስን ነፍስን ስለ ጠላት ነፍስ አሳልፎ ስለ ጠላትም ነፍስን አሳልፎ ከመስጠት በላይ ምን ድንቅ ነገር አለ? ምንስ ድንቅ ፍቅር አለ? ቸሩ አምላካችንን የአስቆሮቱ ይሁዳ ሊያስይዘው የሊቃነ ካህናቱን አገልጋዮች እየመራ መጣቸው። እነርሱንም ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን አሉት። እኔ ነኝ ቢላቸው የቸሩን አምላክ ድምፅ ሰምቶ አይደለም መቆም በሕይወት መጽናት የሚቻለው የለምና ወደ ኋላቸው ተስፈንጥረው ወደቁ። ደጋግሞም እንዲህ ሆነ። በኋላ ግን እኔ ነኝ ብሎ በፈቃዱ ይሁዳ ስሞ አሳልፎ ሰጣቸው የያዙት። ከያዙትም በኋላ እያዳፉና እየጎተቱ በሰንሰለት አስረው ወደ ቀያፋና ሀና ግቢ ወሰዱት። እስከ ሦስት ሰዓትም አላሳረፉትም፣ ሲያሰቃዩት አድረዋል። በራሱም ላይ ሰባ ሦስት ስቁረት ያለው ወደ ሦስት መቶ እሾሆችን የያዘ የእሾህ አክሊል ጉንጉን ነው ቢያደርጉበት የራስ ቅሉን ቀዶ ገብቶ እስከ ልቡ ዘልቋል። እንደ ምን ጭንቅ ነው! እንዲህ የማደርገው ደግሞ ክብር ግባውና እያፌዙ ርኩስ ምራቃቸውን እየተፉበትና በዘንግም ደጋግመው ይመቱት ነበረ እየተፈራረቁ፣ ያለምንም ርኅራኄ ቸሩ አምላካችንን ስጋው እየተቆረጠ እስኪወድቅ ድረስ 6666 ጽኑ ግርፋትን ገርፈውታል። የገረፉበትም ጅራፍ በላዩ ላይ ስጋን እየጎመደ የሚጥል ፣ ህመሙ አንጀት ሰርስሮ የሚገባ በስለት የተያዘበት ነበረ። በኋላም አላሳረፉትም። እንዲህ አድርገውትም የሊቶስጥራ አደባባይ ያንን እርጥብ መስቀል አሸክመው ወደ ቀራንዮ ወሰዱት። እርሱ ግን ይህንን ሁሉ ግፍ ሲያደርሱበት አንድም አልተናገረም ነበረ። በቀራኒዮ በአምስት ጽኑ ቅንዋት ሳዶር፣ አላዶር፣ ዳናት፣ አዴራ እና ሮዳስ ቸንክረው እርቃኑን ሰቀሉት። በዚችም ቀን ድንግል ማርያም ልቧ በሐዘን ተሰበረ። መጽናናትንም አልፈለገችም ነበረ። ወዳጁ ቅዱስ ዮሐንስ ፍጹም ለቅሶነ አለቀሰ። እናቱንም እናት ትሆነው ዘንድ በእግረ መስቀሉ አደራን ተቀበለ። ቅዱሳት አንስት በፍጹም ሐዘንና በዋይታ ዋሉ። በስልጣኑም ቅድስት ነብሱን ከቅዱስ ሥጋው ለየ። ሰባት ድንቅ የሆኑ ተአምራትንም አድርጎ አምላክ መሆኑን ገለጠ። ይህም ጽኑ የሆነ ለሰማይ ለምድር የከበደ ነገር ሲከሰት ፀሐይ አምላኬን እርቃኑን እንዴት አየዋለሁ ብላ ጨለመች፣ ጨረቃ ደም ሆነች፣ ከዋክብትም ረገፉ። ንዑዳን ክብራን ንጹሓን መላእክትም ትዕግሥቱን እያደነቁ በጽኑ ሐዘንና መደነቅ ከቅዱስ ዕፀ መስቀሉ ፊት እንደ ሻሽ ተነጠፉ። አስራ አንድ ሰዓት በሆነም ጊዜ ቅዱሳን ዮሴፍና ኒቆዲሞስ ከታላቅ ክብርና ሐዘን ጋር ቅድስት ሥጋውን ከመስቀሉ አውርደው በክብር ገንዘው በአዲስ መቃብር ቀበሩት። በሦስተኛው ቀን እንደ ተናገረ ተነሳ። በዛሬዋ ቀን ቤተ ክርስቲያን የመድኃኒ ዓለምን የስቅለት በዓል በደማቁ ታከብራለች። ይህም የለውጥ በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰው ሥጋውን የቆረሰው መጋቢት 27 ቀን ነው። ይህ በዓል ግን በአብይ ጾም ስለሚውል በአብይ ጾም ሐዘን እንጂ ደስታ ስለሌለና በዓል ማክበር ስለማይፈቀድ ወደ ጥቅምት 27 ተዛውሮ ደስ ብሎን እንድናከብረው ቤተ ክርስቲያን ሥርዓት ሰርታልናለች። እርሱ ከሰማያት በላይ ከፍ ከፍ ያለ ልዑለ ባህሪ ከአብ ከመንፈስ ቅዱስ ጋር በጌትነቱ ዙፋን ተቀምጦ ያለ ለእርሱ ምስጋና የክብር ክብር ገንዘቡ የሆነ ራሱን ሰውቶ ያዳንን የመንግስቱን ደጆች በፈሳሽ ደሙ የከፈተልን ለእርሱ ስግደት አምልኮት ይገባዋል ለዘላለሙ። የመስቀሉም በረከት በላያችን ይደር፣ አሜን። አቡነ መብአጽዮን ጽዮን አባ መብአ ጽዮን በ15ኛው መቶ ክፍለ ዘመን ልጅ በማጣታቸው በጾምና በጸሎት ፈጣሪያቸውን ከሚለምኑ ባልና ሚስት ተወለዱ። በንብረ ዕድ ሳሙኤል ረባን የሆነው መብአ ጽዮን አባቱ እስከ ዳዊት ያለውን ትምህርት አስተማረውና ዲቁናን ተቀበለ። ልጁ የትምህርት ዝንባሌ እንዳለው አባቱ ተረድቶ ቤተ ማርያም ከሚባለው ደብር ወስዶ ተክለ አማጽኖ ጽኖ ከሚባል የቅኔ መምህር ዘንድ አስገባው። በዚያም ቅኔና ሌሎች የቤተ ክርስቲያንን ዕውቀቶቹን ገበየ። ከዚያም በተጨማሪ ስዕል መሳልና ጽሕፈት መጻፍ ተማረ። አቡነ መባዓ ጽዮን የልጅነቱን ዘመን ሲፈጽም ለነፍሳቸው ድህነት ዋጋ ያገኙ ቅዱሳን ብዙ ናቸው። በመጾም ያገኙ አሉ፣ በትምህርት ያገኙ አሉ፣ በድካም ያገኙ አሉ፣ በጸሎት በትጋት ያገኙ አሉ። እኔ ግን የጌታዬን የኢየሱስ ክርስቶስን የሞቱን መታሰቢያ ማድረግ ይገባኛል በዚህም ፊቱን አየዋለው። እርሱ ጌታ ለደቀ መዛሙርቱ የትንሣኤን መታሰቢያ ብታደርጉ የሞቴን መታሰቢያ አድርጉ ብሏል በማለት ፍላጎቱ በመንኩስና በመኖር ፈጣሪን ማገልገል መሆኑን ለወዳጆቹ ገለጸላቸው። አባትና እናቱም ፈጣሪህን ለማገልገል ሕሊና ካሰበ እሺ በጀ ደስተኛ ነን ብለው ፈቀዱለት። ከዚያ መባፀዮን ዳሞት አባ ገብረ ክርስቶስ ወደሚባል መነኩሴ በመሄድ መነኮሰ። አባ መባፀዮን አባ ገብረ ክርስቶስ ጋር በመቀመጥ ሥርዓተ ምንኩስናን ካጠኑ በኋላ ከአባ ገብርኤል ዘንድ ሂደው የቅስር ስናን ማዕረግ ተቀበሉ። ከዚያም በኋላ በአበው ሕግ በምንኩስና ተወስነው በበአታቸው ሆነው ጌታዬ ኢያሱ ኢየሱስ ክርስቶስ ሆይ የዕለተ አርቡን መከራህን አሳየኝ፣ ስለ ራሴ ፈጽሞ አለቅስ ዘንድ ብለው በጸለዩ ጊዜ መከራ መስቀሉን ለማየት ትፈቅዳለህን? ብሎ ጠየቃቸው። ጻድቁ አባ መባጼ የሆንም አዎ አይ ዘንድ ወዳለሁ ሲሉ ጌታችን መለሱለት። ያን ጊዜም ጌታችን የኢየሱስ ክርስቶስ እፀ መስቀል ተተከለ። በመስቀሉ ላይም እጆቹና እግሮቹ ተቸንክረውና ተዘርግተው ታዩ። በራሱም ላይ የእሾህ አክሊል ደፍቶ ነበረ። እንዲህ ሁኖ በሮም አደባባይ ለቅዱስ ጴጥሮስ እንደታየው ጌታችን ለአባ መባጽዮን ታያቸው። ከዚህ በኋላ አባ መባጽዮን የጌታችን የመድኃኒታችን ሕማሙን መከራውን ግርፋቱን አስራ ሶስቱን በጠቅላላ እስራቱን በጠቅላላ አስራ ሶስቱን ሕማማተ መስቀል በማሰብ ጀርባዎቹን በአለንጋ ይገርፉ፣ ራሳቸውንም በዘንግ ይመቱ ነበረ። የጌታን መከራ መስቀል እያሰቡ ዓይኖቻቸው እስከሚጠፉ ድረስ ያለቅሱ ነበረ። ጌታችን ግንደ መስቀሉን የመስቀሉን ግንድ እንደተሸከመ በማሰብ ትልቅ ድንጋያ ተሸክመው ይሰግዱ ነበረ። መራራ ሐሞት መጠጣቱን በማሰብ ዓርብ ዓርብ ኮሶ ይጠጡ ነበረ። የጌታችን ደቀ መዝሙር ዮሐንስ ወንጌላዊው ጌታ በተሰቀለ ጊዜ አብሮ ስለነበርና አይን በአይን ስለተመለከተ የጌታችን የኢየሱስ ክርስቶስን መከራ መስቀል እያሰበ ሰባ ዘመን ፊቱን በሐዘን ቋጥሮ እንደኖረ ሁሉ ጻድቁ አባ መባጽዮንም እንደ ዮሐንስ ወንጌላዊው የጌታችንን መከራ መስቀል እያሰቡ ከዓለም ተድላና ደስታ ተለይተው በትምህርት፣ በትሩፋት፣ በገድል ጸንተው ኑረዋል። ጻድቁ መባጽዮን በሕይወተ ሥጋ ዘመናቸው የላመ የጣመ እንዳልተመገቡ፣ በፈረስ በበቅሎ እንዳልሄዱ፣ አልጋ ላይ እንዳልተኙ ገድላቸው ያስረዳል። የክርስትናን ትምህርት ለጋፋት ሰዎች እንዲያስፋፉ ያደረጉት አባ መባ ጽዮን የጌታችን ሕማማተ መስቀል እያሰቡ ዘወትር ስለሚያነቡ ዓይኖቻቸው ጠፍተው ነበረ። ነገር ግን እመ ብዙኃን የሆነችው ቅድስ ድንግል ማርያም ወደ እኒህ ጻድቃን አባት በዓት የብርሃን ጽዋ ይዛ መጥታ ዓይኖቻቸውን ቀብታ አድናቸዋለች። ከዚህ የተነሳ በትረ ማርያም እየተባሉ ይጠሩ እንደነበረ ገድላቸው ያስረዳል። የጻድቁ መታሰቢያ በዓል በየዓመቱ ጥቅምት 27 ቀን ከመድኃኔ ዓለም የስቅለት በዓል ጋር ይከበራል። ጥቅምት 27 ቀን ለወዳጆቹ እውነተኛውን ዋጋ የሚከፍል መድኃኔ ዓለም ክርስቶስ ለጻድቁ አባ መባጽዮን ብዙ ቃል ኪዳን የገባበት ቀን ነው። የአቡነ መባጽዮን ረድኤት በረከታቸውና አማላጅነታቸው አይለየን፣ ለዘለዓለሙ አሜን። አባ ጽጌ ድንግል ዘወለቃ በ14ኛው መቶ ክፍለ ዘመን የከበረ ሊቅ ሲሆን፣ አባ ጽጌ ድንግል ጽጌ ብርሃን፣ ሀገሩ ይፋት፣ ሃይማኖቱ ኦሪት ነበረ። በንጉሥ ሶሎሞን ፈቃድና በካህናቱ አዛሪያስ መሪነት የብሉያትን መጻሕፍትን ከዕብራይስጥ ወደ ግዕዝ ተርጉመው ሊያስተምሩ ታቦተ ጽዮንን ከኢየሩሳሌም ይዘው ወደ ኢትዮጵያ ከመጡትና የብሉያት መጻሕፍትን ሊቃውንት ከነበሩት ከ318 ሌዋውያን ከቤተ እስራኤላውያን ነገድ ነው። የተወለደውም በሰሜን ሸዋ በይፋት አውራጃ ውስጥ ሲሆን መጀመሪያ ኢ ኢአማኒ ያላመነና ያልተጠመቀ ነበረ። ከዕለታት አንድ ቀን ይህ ሰው በወጣትነት ዕድሜው አውሬ ለማደን ወደ ጫካ ሄደ። ጫካዋም በዚያው በያፋት አውራጃ የምትገኝና ልዩ ስሟ ድንስ ገዳመ ድንስ ትባላለች። በጫካዋ ውስጥም ፊቷ በጽጌረዳ አበባ የተከበበና ያጌጠ እጅግን ደስ የምታሰኝ የእመቤታችን የቅድስተ ድንግል ማርያምን ስዕል አይቶ በስዕሏ ውበት እየተደነቀ ስዕሏን ሲመለከት እንደ እርሱ ያልተጠመቀ ጓደኛው መጥቶ ምን እየፈለክ ነው የክርስቲያኖችን ስዕል ነውን? ብሎ ለድንግል ማርያም ምስጋና ይግባትና በያዘው በትር ስዕሏን ሲመታት፣ ወዲያው ተቀስፎ ሞተ። ከዚህ በኋላ ክንፎቹ በጽጌረዳ አበባ ያጌጡ የመሰለ መልአኩ ቅዱስ ሩፋኤል በነጭ ወፍ ተመስሎ ወደ እርሱ መጥቶ አንድ ቀይ መነኩሴ እስኪመጣ ድረስ ይህንን ስዕል ጠብቃት ብሎ በሰው አነጋገር ነግሮት ተሰወረ። የአቡነ ዜና ማረቆስ የገድል መጽሐፍ እንደሚናገረው ካህን ከነበረው ከአባቱ ከዘርአ ዮሐንስና ከእናቱ ከማርያም ዘመዳ በ1262 ዓመተ ምህረት ህዳር 24 ቀን በሰሜን ሸዋ ግዛት በሚገኘውና ልዩ ስሙ እቲሳ ቅዱስ ሚካኤል በሚባለው አጥቢያ የተወለደው አቡነ ዜና ማርቆስ ደብረ ብስራት ከሚባለው ገዳሙ ወደ ይፋት መጥቶ ከነቢዩ ኢሳይያስ ትንቢት ምዕራፍ 11 ቁጥር 1 ተወጽአ በትር እምስርወ እሴይ ዘይአርግ ጽጌ እምኔሃ እያለ በግዕዝ ቋንቋ ሲያነብ አባ ጽጌ ድንግል በሰማ ጊዜ አባቶች፣ አይሁድ የነቢያትን ትንቢት ንባቡን አስተምረውኛል፣ አውቀዋለሁ፣ ትርጉሙን ግን አላውቀውምና ተርጉምልኝ አለው። አቡነ ዜና ማርቆስም ሲተረጉምለት እንዲህ አለ፦ ተወጽ በትር እምስርወ እሴይ የሚለው ንባብ ከእሴይ ነገድ የሕይወት በትር የሆነች እመቤታችን ቅድስት ድንግል ማርያም ትወለዳለች ማለት ነው። ወይ አርግ ጽጌ እምኒሃ የሚለው ንባብ ደግሞ እመቤታችን ተወልዳ ከእርሷም ጌታ በድንግልና ይወለዳል፣ ከጌታም ክብር ይገኛል ማለት ነው። ይህም ጌታ ተወልዶ ትንቢቱ በእውነት ተፈጽሟል ብሎ ተረጎመለት። ኢሳይያስ ምዕራፍ 7 ቁጥር 14፣ የማቴዎስ ወንጌል ምዕራፍ 18 ቁጥር 24። ይህ ሰውም አባ ጽጌ ድንግልም በዚህ ትርጉም ደስ ተሰኝቶ አባት ሆይ የኢሳይያስን ትንቢት በመልካም ሁኔታ ተረጎምከው፣ መልካም ነገርን ተናገርክ አለውና ስዕሏ ወዳለችበት ቦታ ወስዶ፣ ታሪኩ ከላይ እንደተገለጸው በጫካ ውስጥ ያያትን ስዕል ጓደኛው በያዘው በትር ሲመታት ወዲያውኑ እንደተቀሰፈና ክንፎቹ በጽጌረዳ አበባ ያጌጡ አንድ ነጭ ወፍ ቅዱስ ሩፋኤል ወደ እርሱ መጥቶ ቀይ መነኩሴ እስኪመጣ ድረስ ይህችን ስዕል ጠብቃት ብሎ በሰው አነጋገር ያነጋገረውን ሁሉ ነገረው። አቡነ ዜና ማርቆስም ከስዕሏ የተደረገውን ተአምር ሰምቶ እጅግ ደስ አለውና፣ በል መጀመሪያ እመቤታችን በድንግልና በወለደችው በፈጣሪ ልጇ በኢየሱስ ክርስቶስ እመን። ይህችን ስዕል ያስገኘ ሰማይና ምድርን በውስጣቸው ያለውንም ሁሉ የፈጠረ እርሱ እንደሆነ እወቅ አለውና፣ በአብ በወልድ በመንፈስ ቅዱስ ስም አጥምቆ ጽጌ ብርሃን ብሎ ሰየመው። ከዚህ በኋላ ስዕሏን በገዳመ ድንስ ደብረ በስርዓት ወደሚባለው ገዳም ወስዶ በዘመነ ጽጌ ጥቅምት አንድ ቀን በክብር አስቀመጣት። የምትከብርበትም ቀን ጥቅምት ሶስትና ሰኔ ስምንት ቀን አደረገ። አቡነ ዜና ማርቆ ስም ጽጌ ብርሃንን ለማዕረገ መንኩስና አበቃ። የአባ ጽጌ አብርሃምንም ጽጌ ድንግል የሚል ቅጽል ስም አለው። በማህሌት አገልግሎት ጊዜም ታላቁ ጻድቅ አቡነ ዜና ማረቆስ ቤተ ክርስቲያኒቱንና ስዕሏን እያዞረ ሲያጥን እመቤታችን የካህናቱን አገልግሎት እንደምትባርክ ካህናቱ በግልጽ ይረዱ ነበረ። አባ ጽጌ ብርሃንም ከመጠመቁ በፊት በአባቶች በአይሁድ ሥርዓት እያለ የብሉያት መጻሕፍትን የተማረ ነበረ። የሐዲሳት መጻሕፍትን ትርጓሜን ግን ከአቡነ ዜና ማረቆስ ተማረ። እስከ ምድረ ዳርቻ ድረስ ላሉ አሕዛብም ሁሉ የድኅነት ምክንያት ትሆን ዘንድ ብርሃናቸው፣ መምህራቸው አደረግኋቸው ብሎ ጌታ ነቢዩ ኢሳይያስንና ሐዋርያው ቅዱስ ጳውሎስን እንደመረጣቸው ኢሳይያስ 496፣ የሐዋርያት ሥራ ምዕራፍ 13 ቁጥር 47። ኢትዮጵያዊ ጻድቅ አቡነ ዜና ማረቆስ ስብከተ ወንጌልን እንደ እለተ ጉርስና እንደ ዓመት ልብስ አድርጎ መላ ኢትዮጵያን ዙሮ አስተምሮና ባርኮ የእድሜው ባለጸጋም ሆኖ በተወለደ በ140 ዓመት በ1402 ዓመተ ምህረት ታኅሳስ 3 ቀን ዓርብ ጠዋት አረፈ። አባ ጽጌ ብርሃንም በወሎ ክፍለ አገር በወረይሉ አውራጃ ልዩ ስሙ ደብርሃንታ በሚባለው ገዳም የሕግ መምህር ሆኖ ከተሾመና ከጓደኞቹ ከአባ ገብረ ማርያም ጋራ አንድ አንድ ቃል ተናጋሪ እንደ አንድ ልብ መካሪ በመሆን እመቤታችንና ፈጣሪ ልጇን በጎ በጎ መዓዛ ባላቸው አበባዎችና ፍሬዎች እየመሰለ የሚያመሰግነው ማኅሌተ ጽጌ የተባለውን ድርሰት በአባቷ በዳዊት መዝሙር መጠን 150 አድርጎ ደረሰ። ፍሬ ከአበባ አበባም ከፍሬ እንደሚገኝ ሁሉ ናኃይል ተጽጌ እመቤታችንን በአበባ ጌታችን በፍሬ ወይም እመቤታችንን በፍሬ ጌታችን በአበባ እየተመሰሉ የሚመሰገኑበት ምስጋና ነው። ሰቆቃወ ድንግል ማለት እመቤታችን ከልጇ ከመድኃኔ ዓለም ከአረጋዊ ቅዱስ ዮሴፍና ከቅድስት ሰሎሜ ጋር በስደቷ ወቅት ያየችውን መከራ፣ ልቅሶ፣ ዋይታ የሚዘክርበት የማህለተ ጽጌ አርኬ ነው። የሰቆቃወ ድንግል እንደራሲ በተመለከተ አባ ጽጌ ድንግል ደረሱት የሚሉ አሉ። በሌላ በኩል ደግሞ አባ ገብረ ኢየሱስ ዘገዳመ መጉና፣ አባ ጊዮርጊስ ዘጋስጫ ወይም አባ አርኬላዎስ ነው የደረሱት የሚሉም አሉ። ፍቅር ለባለንጀራው ክፉ የማያደርግ የሕግ ፍጻሜ ነውና ሮሚያ 13 10 እስከ 11 አባ ጽጌ ብርሃንና አባ ገብረ ማርያምም የዘመነ ጽጌ የማህሌት አገልግሎትን ሳይለያዩ በሰላምና በፍቅር በአንድነት አገልግለዋል። ማለትም አንድ ዓመት አባ ገብረ ማርያም የክረምት መውጫና የዘመነ ጽጌ ዋዜማ በሆነው መስከረም 25 ቀን የደብረ ሐንታ መጥቶ ገዳመ ጽጌ ደብረ በስርዓት ገብቶ ከመስከረም 26 እስከ ኅዳር 5 ቀን ያለውን የዘመነ ጽጌ የአርባ ቀን አገልግሎትን ከአባ ጽጌ ብርሃን ጋር ፈጽሞ ህዳር ስምንት ቀን ወደ ደብረሃንታ ይመለሳል። በሚቀጥለው ዓመት ደግሞ አባ ጽጌ ብርሃን ከገዳመ ጽጌ ከደብረ ብስራት ወደ ደብረሃንታ ሂዶ እንደዚሁ እንደ አባ ገብረ ማርያም አርባውን ቀን አገልግሎ ይመለሳል። እሊህ ሁለቱ ቅዱሳን ሊቃውንትም ታሪኩ ከላይ እንደተገለጸው እንዲህ እያደረጉ እስከ ዕለተ ዕረፍታቸው ድረስ በፍቅርና በትሕትና ሲያገለግሉ ኖረዋል። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን አበው ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ቅዱስ አባ መቃርስ ዳግመኛም በዚች ቀን ቅዱስ አባት የሀገረ ቃው ኤጲስቆጶስ አባ መቃርስ አረፈ። ለዚህም ቅዱስ የዝንጎዎችን ምክር ተከትሎ ያልሄደ በኃጢአተኞችም ጎዳና ያልተጓዘ በዘባቾችም መቀመጫ ያልተቀመጠ የእግዚአብሔርን ሕግ መጠበቅ ፈቃዱ የሆነ እንጂ ሕጉንም በቀንና በሌሊት የሚያነብ የሚያስተምር ብፁዕ ነው የሚለው የነቢዩ ዳዊት ቃል ተፈጽሞለታል። ይህ አባ መቃርስ የእግዚአብሔርን ትእዛዝ በመጠበቅ በመክሊት ነግዶ እጥፍ አድርጎ አትርፏልና እግዚአብሔርን፣ በእጆቹ ያደረጋቸውን ታላላቆች ድንቆች ተአምራቶች ስንቱን እንናገራለን? ስለ እርሱም እንዲህ ተባለ። እርሱ በሀገረ እቃው ተሹሞ በወንበር ተቀምጦ ህዝብን በሚያስተምራቸው ጊዜ ዘወትር ያለቅሳል። ከደቀ መዛሙርቱም አንዱ እጅግ የሚወደው አማለውና አባቴ ሆይ ሁልጊዜ ለምን ታለቅሳለህ? ንገረኝ አለው። እርሱም ስለ መሐላው ፈርቶ ዘይት በብርሌ ውስጥ እንደሚታይ የወገኖች ኃጢአታቸው የክፉ ስራቸውንም በማይና በማመለክት ጊዜ አለቅሳለሁ፣ በምመለከትም ጊዜ ምርር ብዬ አለቅሳለሁ ብሎ መለሰለት። ሁለተኛ ጊዜም ክብር ግባውና ጌታችን ኢየሱስ ክርስቶስን በመሰዊያው ላይ ተቀምጦ የእያንዳንዱን የሰውን ሥራ መላእክት ሲያቀርቡለት አየው። በዚያንም ጊዜ እንዲህ የሚል ቃል ሰማ። ኤጲስቆጶስ ወይ ለምን ቸለል ትላለህ? ህዝቡን አትገስጻቸው ምን አታስተምራቸው ምን? እርሱም አቤቱ እነርሱ ትምህርቴን አይቀበሉም ብሎ መለሰ። ሁለተኛም እንዲህ አለው፣ ለኤጲስቆጶሱ ህዝቡን ማስተማር ይገባዋል። ትምህርቱን ካልተቀበሉ ግን ደማቸው በራሳቸው ይሆናል። ከዚህ በኋላ መናፍቁ ንጉስ መርቀያን ወስ ወደ ሰበሰበው ጉባኤ ከሊቀ ጳጳሳቱ ዲዮስቆሮስ ጋራ ይሄድ ዘንድ ጠሩት። የተሰበሰቡትም አንዱ ክርስቶስ ክብር ይግባውና ሁለት ባህሪ የሚሉ አል ናቸው። በደረሰም ጊዜ ስለ ልብሱ አዳፋነት ወደ ንጉሱ አዳራሽ መግባትን ከለከሉት። አባዲዮስ ቀርወስም ከእርሱ ጋር እንዲያስገቡት ጳጳስ መሆኑን ነገራቸው። በገቡም ጊዜ አንዱን ክርስቶስን ክብር ይግባውና ሁለት ባህሪ ያድርገው ትስብዒቱን ከመለኮቱ እንደለዩት እምነታቸውን ሰሙ። ስለዚህም ንጉሱንና ጉባኤውን አወገዟቸው። እሊህ አባቶቻችን አባ ዲዮስቆሮስ እና አባ መቃርስ ስለ ቀናች ሃይማኖታቸው ነብሳቸውን ለሞት አሳልፈው ለመስጠት ቆርጠዋልና ንጉሱም ወደ ደስ የተጋግራ አጋዛቸው። ከዚያም ከምእመን ነጋዴ ጋር ወደ እስክንድርያ አባ ዲዮስቆሮስ ሰደደው። እርሱ ለአባ መቃርስ ትንቢት ተነግሮለት ነበርና እንዲህ ብሎ፣ አንተ ግን በእስክንድርያ አገር የሰማዕትነት አክሊል ትቀበል ዘንድ አለ። አባ መቃር ስም ወደ እስክንድሪያ ሲደርስ በዚያን ጊዜ የመናፍቁ የንጉሥ መርቀያን በውስጡ የከፋች ሃይማኖቱ የተጻፈባት የመልእክት ደብዳቤ ደረሰ። መልእክተኛውንም እንዲህ ብሎ አዞታል፤ በእኛ ሃይማኖት አምኖ በዚህ መዝገብ ውስጥ መጀመሪያ የጻፈ በእስክንድሪያ ሊቀ ጳጳሳት ይሁን የሚል። አብሮታራ የሚባል አንድ ሰው ተቀዳድሞ በውስጡ ሊጽፍ ያንን መጽሐፍ ተቀበለ። ቅዱስ አባ መቃርስም እንዲህ አለው፣ ከእስክንድሬ አገር በሄደ ጊዜ ከእኔ በኋላ አንተ በቤተ ክርስቲያን የሰለጠንክ ትሆናለህ ብሎ የነገረህን የአባ ዲዮስቆሮስን ቃሉን አስብ። ያን ጊዜ አብሮታራ ያንን ቃል አስታውሶ በዚያ በረከሰ መጽሐፍ ላይ ሳይጽፍ ቀረ። የንጉሱ መልእክተኛ አባ መቃርስ በንጉሱ ሃይማኖት እንደማያምን ባወቀ ጊዜ ተቆጥቶ ከኩላሊቱ ላይ ረገጠው። ያን ጊዜ ሞቶ የሰማይትነት አክሊልን ተቀበለ። ስጋውንም ምእመናን ወስደው ከነቢዩ ቅዱስ ኤልያስ እና ከመጥምቁ ቅዱስ ዮሐንስ ጋር ስጋ ጋር በአንድነት አኖሩት። ወደ ወደደው ክርስቶስም የመንግሥት ዘውድን ተቀዳጅቶ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በቅዱሳኑ ጸሎት ይማረ። በረከታቸውም ከእኛ ጋር ትኖር ለዘላለሙ በእውነት አሜን። ጥቅምት 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጌታችን ኢየሱስ ክርስቶስ፣ ቅዱስ መቃርስ፣ ብፁዓዊ አቡነ መብአጽዮን፣ ጻድቅ አባ ጽጌ ድንግል ዘወለቃ። ወርሃዊ በዓላት ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ የአይቆብ ዘግሙድ፣ ቅዱስ ገላውዴዎስ ሰማይት ንጉሠ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅና ሰማይት ማር፣ ቅዱስ ፊቄጦር ሰማይት። በእውነት ደዌያችንን ተቀበለ ህማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን።